አለይኩም ወረህመቱላሂ ወበረካቱህ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሀምዱሊላሂ። ባላችሁበት ብዬ ለምዳርቻ ሰላማችሁ ብዙ ትርፍ ይበል። ሰላምና ፍቅር ለሀገራችን ኢትዮጵያ። እንዴት ናችሁ? አልሀምዱሊላሂ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰቡን ወዶችየ ማለት ነውና፣ ዛሬ የዚያ ውስጥ እስታ ያለበት ማነው ማለት ነው። ወላሂ ማለት እንደዚህ ጨርቁን ያጠበ ማለት ነው። ማነው ማለት ነው። ያውም በፊት ድሮ በፊት ማለት ነው። በንዶር ነበር የሚታጠቡ ዛሬ ግን እንደ ወደ ብዙ ጊዜ የሚጠቀም ሰው የለም ማለት ነው። እና እንዴት ናችሁ? እስቲ ዛሬ ትዝታ ያለበት ዛሬ በቃ ላሳያችሁ። ዛሬ ወንዝ መጥቼ ነበር ልብሴ ላጽፍ ላትብና ልብሴ በጣም ከጠራቅሞብኝ። ውይ ውይ ውይ፣ ወላይ ጧት ሶስት ሰዓት የመጣሁ ይኸው እስካሁን አለሁኝ። በቃ አለሁ አለሁ አለሁ ትላላችሁ። ግን አሁን የቤት ነት በነገራችሁ ላይ እስካሁን እንዲ ያለ ይሄ ጨረቃ ነበር የሚመስለው ሁሉም ቤታቸው ደው ነው እንጂ እኔ ደግሞ እንዲደርቅልኝ ቤት የተነሰረው ስለሆነ እንዲደርቅልኝ ፈልጌ ነው ማለት ነው። እና እንደዚህ ልብሱን ያሰጣ ማን ነው ትላላችሁ? አረ ወይ እኔ እንደዛርኪና ልብስም እንደተን እናንተ እግር ያዘለ በነገራችን ላይ ዋትያ ይባላል ይሄ ወንዝ ማለት ነው። ዋትያ ይባላል በመባል ይታወቃል ወንዙ ማለት ነው። እና ይሄ ደግሞ ከዋትያ ወዲህ ማዱ ያለው ከተማ ነው። ከሀተሜ ነው ማለት ነው። እንዲ ሀተሜ ምቁ ሸብርቋልም ትላላችሁ ማለት ነው እና ለማንኛውም እንደዚህ ልብሴ ና ድራ ልቄ ወደ ቤቴ ልህር ነበር፣ ግን ዳመ ነው እንጠልጥልሏል እንደምታወት ማለት ነው። አያችሁት በጣም ከንጠልጥሏል ማለት ነው። አረግ የት ነበር እንዴ? አረውሪ እና ውዶችዬ ይህን ይመስላል እላችኋለሁኝ፣ ውዴ፣ ተከታታዮቼ ተመልካቾቼ፣ የሀገሮቼ ልጆችዬ

እንዶ ችግር ነው እንዶ እንዶ ሙሲባ ሙሲባ ይላል አረብ። አንድ አንድ ጊዜ ሙሲባ ወላሂ እና ለማንኛውም ይችል ተመስላል። ወንዙ በነገራችን ላይ አሁን ላይ አሻዋ እያወጡብን ነው መሰል ዲፍርስ አንጆ ላይ ብታውቱ አው ደስ ሲል በቃ ወላሂ ፏ እንዲሁም በሳፋዛ እንትን ካማለ ማለት ነው በቃ ዝህ መቶ ግልግል ወላሂ በቃ ምን ነው ሸዋ ወላይ ለምን እንደ ወደዚህ ነው ማለት ነው። እንደዛ ስላችሁ ምናምን እንትን እንዳትሉ ማለት ነው። እኔ ወላሂ ጠዋት መጥቼ በቃ ግልግል ብዬ ወደ ቤቴ አሁን ማለት ነው የወላሂ ልብስ ያጠብኩት። ምን ተመሰላችሁ? ብዙም ልብስ አላጠብኩ ነበረ። ያን ዝም ብዬ ቀያየርኩት እንጂ አላጠብኩ ነበር። ዝም ብዬ ነበረ አስቀመጥኩ ማለት ነው። እና ተጠራሙ ተጠራሙ። በዛ ሊማ አባቴ ነው ሲያመው በቃ አጠብኩት ማለት ነው። እና ይሄን ይመስላላችኋል። አለኝ ወንዙ ያምራል። ትዝታ ያለባችሁ እሱ ኮሜንት ላይ ቁጭ ቁጭ አርጉ አላችኋለሁ። እና ወንዙ ዙ ይሄን ይመስላል። ይሄማ ይሄንን የሚያሳውስ አለ። የሚያሳውስ ካለ እንግዲህ አንድ ያላችሁ አለ ትይ እና ሰላማት ልጅ ተረፈ ያለኝ ይይም ይመስላል ወንዙ ውሃው ማለት ነው። ትዝታ ያለበት ማነው? እንደዚህ የተቦጫረቀ ማለ ስላላቸው እና እንዴት ዝ ማን ነው ትዝታ ያለበት? ሞት ርቅርቅርቅርቅ ያለ ቄ ነበ አረ ሰውን ካየለ ግን እስሁን ብዙ ሰው ነበር፣ አሁን ግን ሰው የለም። ወይላይ ካጥቢ ዋልኩበት እግሬ እራሱ ሁለት አይነው ትግር ሆኗል። እስኪ ቆይ ቆይ ቆይ ኢትዮጵያ ከመጣሁኝ ማለት ነው አንድ ዓመት ሁኖኛ ማንም ወላ ግን የጫማ ብቻ ነው የገዛሁት ጫማ ውድ ላይ ላይ ኢትዮጵያ የሚረባውት እና ነጠላ ጫማ ማለት ነጠላ ጫማ ትንሽ ተሆነ ሰላሳ ሰባት 38 ነው። እና አለ እኔም ጫማ አላኩልኝ እላችኋለሁ። ሌላ ነገር እንኳን ኢትዮጵያ ግን ማለት ጫማ ጫማ ጫማ ጫማ ብቻ አይደለም። ለምሳሌ ከሰው ጋር የሆነን ጫማ ከተማ ላይ